የሚመጥን ልብስ የሚመጥን ልብስ በደንብ ለእናቶች ይሆናል። ለተመራቂ በግሩፕ መልበስም ይቻላል። እንደምትፈልጉት አይነት መሆን ይችላል። ይሄ ልብስ ብዙ አመት ሰርተናል። በነገራችን ይሄ ልብስ ወደ ሶስት አመት ሰርተናል። ከቤቴ ሶስት አመት የሚሆን ሰርተናል። እንደዚህ ነው። ዘንከትከት ያለ ነው ከምንን ወጣ እንበል ካላችሁ ደግሞ ይሄ መሆን ይችላል። ወደሚቀጥለው ስንሄድ የወደድኩት ሸማኔ ሳይጨርስ ያመጣውት ልብስ ነው። ሌላ ከለር አለው ግን በዚህኛው ከለር ደግሞ ከስተመር ያዛይ እንደዚህ ላይ የተሰራ ልብስ ነው። በጣም ነው የሚያምር ተለብሶ የሚያምረውን ተጠልፎ የሚያምረውን ከስተመር ለብሶት ደግሞ እኛንም የሚያስመሰግን አንተንም በሳምንት ሰዓታችን እየጠበቀን ከታዲያ ፍርጥ ጥበብ አዳዲስ ነገር ዘንላችሁ እንመጣለን። እናንተ እየመጣችሁ ትመለከታላችሁ። አዳዲስ ከሆናችሁ የምንገኘው በታዲያ ፈርጥ ጥበብ ነው። ታዲያ እንደምን ሰላም ናችሁ? ቴዲ ደህና ሰነበት። ያስገን እግዚአብሔር ይመስገን አለን ዛሬ አሁን ማሳየው ደግሞ ጥልፍ ነው ብትን የሚባሉ ልብሶችን እዚህ ላይ በተን አድርጌ በጣም የሚያማምር ከሸማኔ በደንብ ተጠቦ የሰሩት ነው እጃቸው ይባረክ በዚህ አጋጣሚ ማሳየት እንጀምራለን ቴዲ ወደ መጀመሪያው ልብስ ስንመጣ በነገራችን ላይ ልብሶችን እንዲሁ ዝም ብለን አይደለም ሁልጊዜ እንደምልህ ነው ለከስተመር ጥልፍ ይሆንለት ይሄኛ ይሁን ለት አሁን ጊዜ የሌለው ይሄን አስር ቀን ያላቸው የሚፈልጉት ነገር አተው ተብሎ እንትን ካሉ ጥልፍ የሚመስል ልብስ ከዚህ ላይ ከተፈለገ እያንዳንዱ ቦታ ላይ የሚያስፈልገውን ፈርጥ፣ ዝም ብሎ ፈርጥም አይደረግም። የሚያስፈልገውን ፈርጥ እዚህ ላይ አድርገን እንዲያድርገን መስራት እንችላለን። እያንዳንዱ ስታዩ ቴዲ የእውነት በጣም የሚያምር ደስ የሚል ከለር የማይሰለች የእውነት የሙሽራ የሚሆን ደስ የሚል ከለር ነው። እንዲያደርገን ለውድ ከስተመሮቻችን እንዲያድርገን እናቀርባለን። ነጠላው ይሄን ይመስላል። እሺ፣ ያምራል። ሁለት አይና ነው፣ ልብሱም ሁለት አይና ነው። ውድ ከስተመሮቻችን የምትፈልጉትን አይነት ፈርጥ እዚህ ላይ ማድረግ እንችላለን ግን በራሱ እንዲውሉ ያምራል ይሄ ቆንጆ ሆኖ ተሰርቶ ዋጋ አልቆለት 23 ያምራል በደንብ እዝዙን ነው የምንለው ወደሚቀጥለው ስንመጣ ሄድዬ አሁን ልብሶችን እንደምነግር ነው ልብሶችን በደንብ ይሄ ጊዜ ምናምን ሰተን ነው የእውነት እውነቴን ነው አሁን ብዙ ጊዜ ብዙ ጊዜ ለከስተመር ከኛ በላይ ስለሚያውቁ አዋቂ ናቸው በደንብ እንዲሁም በዚህ አጋጣሚ ምክር አገልግሎት የሚሰጡናል የእውነት አይዟችሁ፣ በርቱ፣ ጾለት አድርጉ የሚሉን አሉ። በዚህ አጋጣሚ የእውነት ከከስተመር አልፎ ቤተሰብ ናቸው ያልኩ ከዘው ነው። ለእኛም ይጨነቃሉ የሚገርም የእውነት አገራችን ኢትዮጵያ ሰላም ያድርግልን ምናምን እያሉ በደንብ አድርገው እንትን ይሉላለ። ለከስተመር ደግሞ እኛ ተጨንቀን እንደዛ አድርገን እናቀርባለን። ልብስ የሚመጥን ልብስ በደንብ ለእናቶች ይሆናል። ለተመራቂ በግሩፕ መልበስም ይቻላል። እንግዲህ እንደምትፈልጉት አይነት መሆን ይችላል። ይሄ ልብስ በደንብ ውብ ነው። አርቡ እንደዚህ ነው። አርበ ሰፊ ነው። አሁን እዚህ ጊዜ ሜትር አይተህ ከሆነ እንደዚህ አይነት ልብሶች አሉ። ይሄ ደግሞ አርበ ሰፊ ነው። በደንብ ይሄን ይመስላል። በጣም ነው የሚያምር። ለጠለው እንደምናየው ቴዲዬ፣ እንደዚህ ነው የተሰራ። አሁን ከዚህ ልብስ የሚቀነስለት ነገር የለውም። በሁለቱ በኩል እንዲያደርገው አንዚህ በስማ ወይም ፕሮግራም ከሆነ እንዲያርጋ ብሉል ጠጡልኝ። አዎ እኛን መጣ በካርቶን አሽገን ብቻ መላክ ነው። እና ይሄን ይመስላል። በጣም ነው የሚያምር ቴዲዬ ይሄ በጣም አምሮ ተሰርቶ 19ሺ። ወደሚቀጥለው ልስል ቴዲዬ፣ ሁልጊዜ እንደምልህ ነው እያንዳንዱ ቀለም የራሱ የሆነ ነገር አለው። እውነቴ ነው። አሁን ከዚህ ከዚህ አካባቢ ይሄ ጥቁር ቢሆን አያምርም፣ ከቢጫ ጋር አያምርም። ከሆነ ነገር የሆነ ልዩነት ነገር ስላለው እኛ ልብሶችን ተጨንቀን እያንዳንዱ ነገር አሁን ይሄ ጥልፍ ነው የሚመስልኩ ያምራል በደንብ ለእናቶች መሆን ይችላል፣ ለሙሽሮች መሆን ይችላል። እንግዲህ ለእያንዳንዱ ነገር ማድረግ እንችላለን። እናቶች ደውሉ ልጆችም ደውሉ። እውነት ነው። ይሄን ይመስላል ያምራል በደምብ። ከፈለግነ ከእያንዳንዱ ቦታ ላይ ፈርጦችን ማድረግ እንችላለን። ፈርጥ የማያስፈልገውን አያስፈልግም እንላለን። እንዲ ነው የምንናገረው እንጂ አሁን ብዙ ጊዜ አንድ ልብስ በቃ ብቻውን የሚሰራ የሚመስለው ሰው ስላለ ነው እንጂ እኛ ደግሞ ፈርጥ ይኑረው የምንል ከለካ ፈርጥ ይደረግበታል። ለማስታወስ ነው እንጂ አሁን ይሄ ምንም ነገር አያስፈልገውም። ነጠለው ይሄን ይመስላል በጣም ነው የሚያምር። የምትፈልጉትን ነገር አድርጋችሁ እንደዚህ ልና፣ ይሄ ልብስ በነገራችን ሁል ጊዜ እንደምን ነው ልብሶች ማማሩ፣ ትርጉም የለው፣ ስፌት አጨራረስ በደንብ ስለሚያምር፣ ይሄ ዋጋ አልቆለት 23 ሺ ሀያሶስት ሺህ ብር። ወደሚቀጥለው ስንመጣ ይሄ ልብስ ከለር አለው፣ ግን በዚህኛው ከለር ደግሞ ከስተመር ፈልገው እየተሰራ ነው። በነገራችን ላይ ቴድዬ ሙሉን ልብስ ካሜራ ውስጥ ማስገባት በጣም ከባድ ነው። እውነቴን እኮ ነው። ብዙ አለ ስቶር ላይ ያለ እዚህ ላይ ከሸማኔ ላይ ያለ ያው ግን መረጥ መረጥ አድርገን ምናም ስለምናደርገ ይህም ከለር አለው። እያንዳንዱ ልብስ ከለር አለው። የሚሆነውን እናቀርባለን። ሙሉን ለማቅረብ ከባድ። አሁን ስልካችን ላይ ያለው የአንገት አቆራረጥ የልብስ ፌት ማዓት ነው። ለከስብ ለአንድ ከስብ ከተባለ አምስት እዚብ ላይ አንልክም፣ እና ብዙ ስለሆነ ከብዙ ደግሞ ይሄኛውን ሌላ ከለር አለው፣ ግን በዚህኛው ከለር ደግሞ ያው ከስተመር ያዛይ እንደዚህ ላይ የተሰራ ልብስ ነው። በጣም ነው የሚያምር። ከለሮች እያንዳንዱ ከለር አላት። አይ እዚህ ላይ የሚያለው እያንዳንዱ አጣጣሉ አንድ አይነት ነው። ሸማኔ ሲሰራ ተጠቦ ነው የሚሰራው። በነገራችን ላይ በደንብ ይሄ ዝም ብሎ አይነት ነገር አይሰራ። እያንዳንዱ ቅድም እንዳልኩ ሸማኔ ሲሸምን አያትችን እያያት ከሆነ እንደዚህ አላት አያት ሻርፕ መምጣት አለበት። እያንዳንዱ ነገር ተጨንቀን ነው የምንሰራው። ሁልጊዜ እንደምልህ ነው እያንዳንዱ መግለጽ ስለሚያስፈልግ ነው ያው እያደረግን እናቀርባለን። ልብ ስለማለት ያክል ነው ደግሞ። ውድ ከስተመሮቻችን፣ ጊዜ ካላችሁ አንድ ወር፣ አንድ ወር ከሁለት ሳምንት ካላችሁ ደግሞ ይሄ ልብስ እንደዚህ ማድረግም ይቻላል። እንደዚህ ማድረግም ይቻላል። ኦኬ፣ ጊዜ ካለ እንደዚህ ማድረግ ይቻላል። ምንም ችግር የለውም። ነጠለው እንደዚህ ፏ ያለ ነጠላ ነው በጣም። እሺ ያምራል። ነጠለው እንደዚህ ቆንጆ ነው በጣም ፏ ያለ ነው። ይሄ ዋጋ አልቆለት 19 ሺ ብር። ይሄ ልብስ ትንሽ ከመነን ወጣ ያለ ነው። አመት ብዙ ሰርተናል። በነገራችን ላይ ልብስ ወደ ሶስት 3 አመት ሰርተናል። ከቤቴ ሶስት አመት የሚሆን ሰርተናል። በጣም ነው የሚያምር። ይሄ ማለት የለበስኩት ልብስ ነው። አሃ የለበስኩት። ቴዲየም የለበስከው። የእውነት ይሄ ልብስ ሲለበስ ያምራል። ብዙ ብዙ ሰርቻለው የቤቱ ነው። የቤቱ ነው። የቤቱ ነው። አይ እኔ መጀመሪያ ወደዚህ ስንመጣ እዚህ ነው ያገኘ ነው ልብሱ እውነት ነው። አዎ በደንብ እየሰራ ነው። ነው ያምራል። ይሄ ልብስ እንደዚህ ማድረግ ይቻላል ደግሞ እንዴ ሰርተ አይ አይ እንደዚህ ማድረግ እንችላለን። ፏ ያለ ነው። ነጠለው ፏ ያለ ነው። በደንብ እንደዚህ ያለው አንዱ ስትራይፕ ነው የተሰራለት በጣም ውብ ነው። ያምራል። በደንብ ይሄ ተሰርቶ አልቆለት፣ 15000 ወደዚህኛው ልብስ ስንመጣ፣ ቴድዬ በተለያየ ከለር ማድረግ እንችላለን። ይሄ አረንጓዴ ሆኖ የሆኑ የሆኑ ከለሮች አሉ። ልብሱ እንደዚህ ነው። ዋ በተከታታይ በብዙ አይነት ሰርቻው አለው። አሁን ደግሞ በጣም እንደዚህ ሆኖ መጥቷል። ያምራል። በጣም እንደዚህ ነው። ዘንከትከት ያለ ነው። ከመነን ወጣ እንበል ካላችሁ ደግሞ ይሄ መሆን ይችላል። አዲስ ነገር እውነቴ ነው። አሰራሩ እያንዳንዱ አጣጣሉ የክር አጣጣሉ ምናምን ነገር ይሄን ይመስላል። ውድ ከስተመረሻችን ነው ካላችሁ ደግሞ እንዲያደርገን መስራት እንችላለን። ቀጭን ይሄን እንዲያደርገን መስራት እንችላለን። ነጠላው ፏ ያለ ነው። ይሄን ይመስላል። ያምራል በጣም ይሄ ዋጋ በደንብ ሆኖ ተሰርቶ በምትፈልጉት አይነት አሰራር በቃ በጣም ነው የሚያሳምር። በደምብ ምን አስብ ያለው ቴዲ ከዚህ ልብስ ላይ ከዚህ ልብስ ላይ አረንጓዴ እዚህ አካባቢ በዛና ከዚህ አካባቢ በሶስት ማዕዘን በሶስት ማዕዘን ጎልድ ወይ ሲሊቨር ዋ መልኩን ይቀየራ። እዚህ ላይ ፈርጦችን ላደረግበት አስብ ያለው እዚህ ግዲ ባንተ ይሁንብኝ ብላኛለች ብላኛለሽ። ከስተመር ሰርች ላቀርብላት ነው። ይሄን ይመስላል። ይሄ በደንብ ውብ ተሰርቶ አልቆለት 16 ሺህ ብር ነው። ወደዚህኛው ልብስ ነው ቴዲዬ። ይሄ በግሩፕ የተሰራ ነው። ግን ልብሱ ሶስት አራት አይነት አለው። ሁሉም ነጠላ የለውም ቴዲዬ። ኦኬ ገና አዲስ በብዛት የታዘዘ ነው። ወደ ሀያ ምናምን ልብስ ነው። እሺ በጣም ነው የሚያምር። ይሄ ልብስ ከአምስት በላይ አይነት አለው። ኦኬ፣ አይነት ማለት በደረጃ ዝቅ እያለ ነው። የሞተ ብለህ ያዘው በቃ እንዴ በዚህ አጋጣሚ ዩቲዩብ ያ ያሉ ሸማኔዎችም የእውነት ጥሩ የሆነ ነገር አቅርቡ። በተለያየ ሸማኔ ቦታ ሂጃለው፣ ገበያ ላይም እቃኝ ቃኛለው። የእውነት በጣም የወረደ የወረደ ልብስ አለ። ሸማኔዎቻችን እናደንቃቸዋለን፣ በደንብ ነው የምናከብራችሁ፣ ግን እያንዳንዱን ስራ በደንብ አድርጉት። የእውነት ይሄ ነው ቴዲ፣ እንደው እንዳጋጣሚ ካየኸው በለሄ ወደ ላይ የጓፈተ ነገር አለው የሚነጫጫ አለው። ይሄ በጣም ነው የሚያምር፣ ውብ ነው፣ በጣም ቆንጆ ነው። ይሄ ዋጋ አልቆለት 17000 ብር ነው በዛኛው በሁለተኛው በሚባል ስራ ላይ ቢባል አልሰራም። እስከ 10 ሺህ ብር ድረስ አለ አለ እንዲያውቁት። እውነት አዎ። ግን ያ አይሆንም፣ ለከስተመር አይሆንም። ይሄን ይመስላል። በብዛት ነው የታዘዘ ነው። ከመካከል ላሳያቸው ይሄ ነው። የትእዛዝ ናቸው። የትእዛዝ ነው ሙሉ 20 ምናምን አለ። የትእዛዝ ይሁን ለጠለ የለውም። ገና ነው ቀሚሱ ላይ የመጣው። ይሄን ይመስላል። መልካ ወደዚህኛው ልብስ ስንመጣ ቴዲዬ፣ ብዙውን ጊዜ እንደምልህ ነው ልብሶችን የትኛው ከየትኛው ያምራል ነው። አሁን የ የልብስ በደንብ ባድርገየው፣ ይሄኛው ለምን ከላይ አልሆነም ይላሉ። ኦኬ ይሄ አያምርም ግን በጣም ያምራል እውነቴን እኮ ነው። አሁን ይሄኛው በጣም አሳመሩ። ይሄ አሁን የከላይኛው ቢሆን ፍላወሮች እየተዘቀዘቁ ምናምን ይመስላሉ እና እንደዚህ ብሎ በጣም ነው የተሰራው። የከለር አገባቡ ምናምን በጣም ነው የሚያምር። ይሄ መካከለኛ ነው፣ ሁለት አይና ነው። ይሄ ጽድት ያለ ሁለት አይና መነን ነው። ነጠለው ይሄን ይመስላል። አየው ነጠለው ደግሞ ያምራል በደንብ ፏ ያለ ነው፣ ሰፊ ነው እንግዲህ ለከስተመር እንደዚህ ነው የምንጨነቀው እያንዳንዱን ከለር አገባቡን ያምራል። በደንብ አርበ ሰፊ ነው ቆንጆ ነው። ዋጋ አልቆለት 18 ሺ። ወደሚቀጥለው ስንመጣ ይሄ ልብስ ያምራል በጣም። እንደምና ሁልጊዜ እንደምልህ ነው ከለሩ ከሆነ ከለር ጋር ከሆነ ነገር ጋር ምናምን በደንብ ስብጥር ይፈጥራል። የሆነ ከለር ደግሞ ከሆነ ከለር ጋር ሲገባ በጣም ነው እንትነው የሚያጠፋውና ደስ የሚል ከለር ዲዛይኑ ደስ የሚል ቴዲዬ የሆነ ነገሩ ደስ የሚል ነው ልፈልገ መለበስ ይችላል። በብዛት አለን ልብሶች የምንላችሁ በብዛት አለን። በአምስት ቀን አስር ቀን ግን አይደርስም። በብዛት ሲባል 20፣ 30 ልብስ እስከ አርባ ድረስ መሸመን ስለሚቻል ይሸምናል። ይሄን ይመስላል። በጣም ነው የሚያምር እንግዲህ መካከለኛ ነው። በጣም ሰፊ ያልሆነ ነው። ያምራል በደንብ ነጠላ ፏ ያለ ነጠላ አለው። እንግዲህ ይሰራል ነው ይ ይሰራል ያምራል። ወደሚቀጥለው ስንመጣ ይሄ ልብስ ያምራል። እንደምለት ሄድዬ እንግዲህ ልብስ ሲሰራ ሁልጊዜ የተወሰነ ነገሩ ከፍሎ አንሶ የሆነ ከለሩ ምናምን ተለያይቶ ነው የሚሰራው። ትንሽ ሰፋ ይላል ይሄኛው። እንደዚያ አድርገን ሰራ ሁለቱም ከለር ስለሚያምር እንዲያደርገን መተነዋል። ሁለቱም ያምራል። እናቶችም ተመራቂዎችም የምታጅቡም ፕሮግራም ያላችሁም እንደዚህ አድርጋችሁ ማሰራት ትችላላችሁ። እኛ ዝግጁ ነን። በዚሁ አጋጣሚ ከስተመሮቻችን ልብሳችሁን ስታስቀምጡ፣ ልብሳችሁን ሆነ ቦታ ላይ ምናምን ስታደርጉ፣ እንዲሁም ኮኪ ከዱባይ ታዴ የእውነት አመሰግናለሁ። እንኳን ማገኘው በቃ ልብሴ እንዴት አ ወዲያውኑ ያንተ ቪዲዮ እንዳየው ሰብስክራይብ አድርጌ ነ ያለች ሰብስክራይብ አድርጌ ልብሴ እንዴት አ እንዳስቀመጥኩት ብለኛለ። የእውነቴን ነው። ከስተመሮቻችን ደግሞ ልብስ ስታዙ ደግሞ የሆነ ነገር እንደዚህ እንዴት እናደርግላችሁ መጠየቅ ትችላላችሁ። ይሄ ፏ ያለ ነው፣ በደንብ ያምራል። በጣም በጣም ይሄም እንደዚህ ያምራል። ፏ ያለ ነጠላ አለው። ያው መነን ሁለት አይና ነው። በነገራችን ላይ ያው የተለመደ ነው። ልስ ልስ ያለ ነው፣ ቆንጆ ነው። በደንብ ይሄን ይመስላል። ያምራል በደንብ ይሄ ዋጋ አልቆለት 15500 ብር። ሁለቱ አንድ አይነት ነው። አንድ አይ ይሄ ብቻ ነው እንጂ አዎ፣ ይሄ ብቻ ያንኛውም 15500 ብር ነው። አንድ አይነት ነው ዋገው። ይህን ይመስላል። ቴዲዬ ወደሚቀጥለው ልብስ ስንሄድ የወደድኩት ሸማኔ ሳይጨርስ ያመጣሁት ልብስ ነው። ነጠላ ራሱ የለውም። ያምራል፣ በጣም ደስ የሚል ከለር አገባ ናየው። ሁልጊዜ ቴዲ እንደምልህ ኬሻ ስራ ነው። ልጠይቀህ ነበር ያው ስለሚታወቅ ብዬ ነው፣ ኬሻ ስራ ነው ብም። አሁን ይሄ ከለር ያሳመረው ይሄና ይሄ ከለር አለው። አሁን ይሄ ነጩ ጥቁር ቢሆን አያምር፣ ሌላ ነው የሚሆን። እና ከለር ብዙ ጊዜ እኛ መርጠ ስለምናደርግ ከስተምሮችን አትጨነቁ። እውነቴ ነው አትጨነቁ፣ ፏብላችሁ አዝዙ ለማለት ፈልጌ ነው። ይሄን ይመስላል፣ በጣም ነው የሚያምር። አርበ ሰፊ ነው፣ ሁለት አይና መነን ነው። እንግዲህ እንደዚህ ውብ ነው ይሄ ዋጋ አልቆለት 14500 አዲስ ልብስ ነው ያምራል በደንብ ወደሚቀጥለው ልብስ ስንሄድ ይሄ ልብስ አሁንም እንደምንለው ከቀጭን ልብስ ትንሽ ሰፋ በነገራችን ላይ ሁልጊዜ ከስራው ላይም ከሌለውበት ሱቅ ላይም ከሌለውበት ትንሽ ቅርቅር ይለኛል እንጂ ከሸማኔዎች ጋር አሁን እሄዳለሁ፣ በሚቀጥለው አንድ ወር ማልቆይም እሄዳለሁ። አዳዲስ ነገሮችን በደንብ ለከስተመር ምን ያስፈልጋል? ከጥልፍ ደግሞ ሆኖ ደግሞ በሽመና የተሰራ የሚያማምር ልብስ አለ። እነዚህ ሙሉ ሳይሆን ከጥበብ ትንሽ ወጣ ወጣ እያደረግን እናሰራለን። ከቀጭን ጥበብ ደግሞ እንደዚ አድርገን መጣ ነው። ኮት አሁን ደረጃ ምናምን ነገር አለ። ደረጃው ደግሞ ታችኛውን እየተሆነ ከነደረጃው ደግሞ ከደረጃው መሀል መሀል ላይ ደግሞ ፈርጦችን እያደረግን እንደዚህ እያደረግንም እንሰራለን። ለከስተመር የማንጨነቀው ነገር የለም። ይሄ ዋጋ አልቆለት 14 ሺህ ብር ነው። እነዚህ ልብስም ቴዲዬ አንድ አይነት ናቸው፣ ዲዛይን ናቸው፣ ግን ከለሩ ይለያያል። ያው እንግዲህ ሁልጊዜ እንደምልህ ነው። አንድ ልብስ ሶስት አራት አይነት ከለር አለው። ከሶስት አራቱ ግን ሁለት አይነት ከለር እናመጣለን፣ አንድ አይነት ከለር እናመጣለን። ለከስተመር ብቁ የሆነውን ነገር ተለብሶ የሚያምረውን ተጠልፎ የሚያምረውን ከስተመር ለብሶት ደግሞ እኛን የሚያስመሰግን አንተንም አንተን የሚያስመሰግን ነገር ነው ይዘን የምንቀርበው። ሁለቱም አንድ አይነት ነው፣ ሳይዙ አንድ አይነት ነው፣ ሸማኔ የሚሸምነውም አንድ አይነት ነው። እንዲ እናሳየው ብዬ ነው። ያምራል፣ ወደም ደስ የሚል ነው። ከቀጭን ትንሽ ከፍ ያለ ሰፊም ያልሆነ ነው። ይሄ ያምራል በጣም ነጠላውም ያምራል በደም ትንሽ ነገር ተቀንሶ ነው የተሰራለት። ቆንጆ ነው፣ በጣም ያምራል። ይሄ ዋጋ አልቆለት 12ሺ 12ሺ። በብዛት ስትመጡ በግሩፕ ይቀነሳል። ውድ ከስተምሮቻችን ሁልጊዜ እንደምለው ነው። ከዚህ ወደ ላይ የሆነ ነገር ይሁን ወጣ እንበል ካላችሁ፣ እዚህ ላይ ያሉትን አራት ማዕዘንና የሆነ ነገር ጨምረን ከፍ ከፍ አድርገን ፈርጥ ጣል ጣል ማድረግ እንችላለን። ኤክስትራ ነው ይሄ። እሱ ግን ይሄን ይመስላል። ካያችሁት ውጭ ደግሞ ልብስ ካለ ከእጃችሁ ከሌላ ቦታ ያያችሁት ካለ ፈርጥ ስልክ መደወል ብቻ ይጠበቅባቸዋል። የትኛውም የዓለም ጫፍ ላይ ብትሆኑ አድራሻችሁ ብቻ ነገሩን ቤታችሁ ድረስ እንልክላችኋለን። ዛችኋል ታዴ ልክ ነኝ። እውነት ነው፣ እውነት ነው። ምንም ጥያቄ የለ፣ እውነት ነው። ያውኛ መርጠን መራርጠን ከብዙ ሺ ልብስ መርጠን መራርጠ ለእናንተ ይሆናል ብለን እናቀርባለን። እናንተ ደግሞ ኖ ይሄን አንፈልገውም ሁልጊዜ እንደምትሉት ሌላ ልብስ አመታችሁ ለምታሰሩን ስለምንሰራ ይሄ ብቻ አይደለም ልብሳችን ለማለት ፈልጌ ነው። እናመሰግናለን፣ ውድ ቤተሰቦቻችን። ሳምንት ደግሞ ያው በተለመደው ሰዓት ሰዓታችንን ጠብቀን እንመጣለን። እናንተ ግን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ይህን ቪዲዮ ለወዳጆቻችሁ ሸር አድርጉ። ሸር ባይዘወይ ከበቂ በላይ እየተደረገ ነው፣ በሳምንት ስለሚደርሰኝ ነው። በጣም ሸር ያደርጋሉ። አመሰግናለሁ፣ ለዚህ ሰግናቸኋል። አልፍም ሳምንት እንመለሳለን። በያላችሁበት ሰላም ሁኑ፣ ቸር ያገናኝ።